እንዴት ናቸው? ሰላም ናቸው ወይ? ሁሉ ሰላም። የት እንዴት ኑሮ ሰላችን? እንግዲህ እንደዚህ እናጸላዳና ገንዘቡ በረካ የለው ጉልበታችን አለቀ። በሰው ቤት ይህንን ይመስላል ግቢያችን። ይሄ በቤት ዙ ኋላ ነው

ፋፋሽ ብሎ ብር የሚገኝ ይመስለኝ ነበረ። ካላስተቃምጠው ብር የሚገኝ ሁሉ ነገር ማሽን የሚሰራ ይመስለኝ ነበረ። እንደዛ ነገር ነው። ሀውሊት ከመማጣደራቻ የመጣሁት ይህ ውሀው ተቋረጠብኝ። ውሀው እኮ ለየት ተጣጠፈብኝ እና እንደዚህ ሁኖና የምናመጣው ገንዘቡ ነው ሀገር ስንደውለም

ዲናሞ ወደዛ ብለው ወዲ ብለው ለመስራ ዲናሞ ሲሰራ በጣም የሚያጸደው ነበር። ያ እንደዛ አፈር እየበላን እየሰራን ገንዘባችሁን ያዙ።